ሀገሪቷ፣ ህግ መሆን ያለበት ህግ ነው። ጀመር የሰው ነፍስ ያጠፋ ያው እሱም ይጠፋል። በእኛም ሀገር ቢተገበር ዛሬ ላይ ይሄን ሁሉ ሴት እየተደፈረ በጠራራ ፀሐይ ጉድጓድ ውስጥ ባይጣልና ሜዳ ላይ ባይጣልም ነበር በየቦታው ደፍት ብሎ የሚቀረው ሰው። እንደዚህ አይነት ህግ ቢኖር ሀገራችን ላይ ቀልድ አይበዛም ነበር። የሰው ህይወት እንደዚሁ መቀለጃ አይሆንም ነበር። ፕራውድ በቃ እኔ በዚህ ህጋቸው እኔ በጣም ነው እንዲያውም ደስታ የሚሰማኝ ኩራት ነው የሚሰማኝ። ይህ ህጋቸው ወደ እኛም ሀገር መምታት አለበት ህግ ነው ብዬ ነው የማምነው። እንዲያውም ሶ እንደዚህ አይነት ነገር ላይ ድርጊቱን እንዳይፈጽሙ ማስጠንቀቅ ቀድሞ አሁን አንዳንድ ልጆች እኔ ያው ዝሮ ዝሮ ሰው ሲሞትበት እንደ ቤተሰብ እንደ ምናምን ያሳዝን የለ። ያም ሆነ ያ ግን ቀድማችሁ ምከሯቸው። አሁን የህገወጥ ስራ ላይ ተሰማርተው ድንበር ላይ የስንት ወጣት ህይወት ነው እየተከተፈ ያለው፣ ገባችሁ አይደለ? የስንት ወጣት ህይወት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመንጣቾች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ። ቤተሰብ እንግዲህ ትናንትና በለጥኩት ቪዲዮ አንዳንድ ኮሜንታተሮች ሀበሻ ጨካኝ ነው፣ ሀበሻ እንዴት የራሱን ዜጋ አሳልፎ ይሰጣል? ምናምን እያላችሁ ነበረ? ብዙዎቻችሁ ደግሞ እሰይ በተያዘ ምናምን ስትሉ ነበረ። የሰው ልጅ ያው አስተሳሰቡ እየብቻ ስለሆነ ነው። እና ቤተሰብ እንግዲህ ሳውዲ ላይ እንደምታዩት አሰሪውን ይሁን ገሎ በግዲህ የወንጀል የተጠረጠረው ኢትዮጵያዊ ወንድማችንም በቁጥጥር ስር ማዋሎ ተሰምቷል ማለት ነው። ለምን ፎቶ ፖስት ታላችሁ፣ አፈር ብሉና ምን አመስት ብሎ የነበረ ደግሞ እኛ ፎቶውን ፖስት ነውም አልፖስት ነውም ምንም የምናመጣው ነገር የለም። ምክንያቱም የልጁ የግሪው እና የማች ፎቶ ሶሻል ሚዲያውን ተቆጣጥሮታል። የአረቦች ሚዲያ ማለት ነው ለምን የሞተው ዜጋችሁ ስለሆነ በአጭር ጊዜ እንዲያዝ ሁሉም ተቀባብሮ አሰራጭቶታል። እኛ ስለ አሰራጨን ነው ምንም የሚፈጥር ነገር የለም። ወንጀል ስለሰራ ሰውየው ደግሞ እኛ አሰራጨንም አላሰራጨንም ከመያዝ አያመልጥም። ምክንያቱም ወንጀለኛ ነው። ወንጀሉ ደግሞ የሰው ነፍስ ነው ያጠፋው እና የሳውዲ ሕግ ደግሞ የሰው ነፍስ ያጠፋ ሰው የራሱ ነፍስ ይጠፋል።

የሰው ነፍስ ያህልን ነገር ያው አሰሪውን ገሎ እኛ ዝም ብንልም እነሱ ዝም አይልም። ሲጀመር ካለበት መዝርጠው ነው ያወጡት። የትም ቢገባ መሬት ቆፍሮ ቢገባ አያመልጥ ነው የሳውዲ በተለይ ወንጀለኛ፣ በተለይ ወንጀል የሰራ ሰው ምንም ስሩ። ሲጀመር እዚህ ሀገር ላይ የሆነ ክሰታት ከፈትን ከሰራችሁ እጅ ከፍንጅ ነው የምትያዙት። ይህንን ማመን አለባችሁ። እና ለምን ተሰረጫለችሁ ላላችሁ እንግዲህ እንደዚህ ነው መልሱ እኛ ባናሰራጨውም ከመያዝ ወደ ኋላ አይልም፣ ወደ ኋላ አይልም ከመያዝ። እና ለምንድን ነው እንትን ያላችሁት ለምትሉ አንዳንድ ጊዜ ላይ ቆም ብላችሁ ውስጥ ያስብ ወገን። አሁን ለምሳሌ አንድ እንደዚህ አይነት ኮመንት ለምትጽፉ ለምን አሳልፋችሁ ሰጣላችሁ ዜጋችሁ ለምትሉ፣ እንዲህ በሳዑዲ አረቢያ ተከብረን እየኖርን እየሰራን እንደመወዝ እየተከፈለን የምንሰራባቸው አሰሪዎች፣ በገጠርም የሚሰሩት ወንድሞች እህቶች ስንት አረብ አለ የሚበላውን ይያበላ ቤት ቁጭ በለኒ አረባስ ይዘየበላን ስንት ሊግ ስንት ሊግ አረብ ባለበት ሀገር እንግዲህ የነ ልጅ አሰሪውን ነው ይገደሉ አሰሪውን ምንም ይሁን ምን ዲሞዝም ከክሎት ሊሆን ይችላል። አናዶትም ሊሆን ይችላል። ትግስቱም አልቆበት ሊሆን ይችላል። ብቻ ገደሉ ገደሉ አለቀ። እና አንዳንድ ሰው ደግሞ ይሄ ካደረገ ትላላችሁ የእናንተ ቤት ካደረገ ማለት አሁን ተነስተዋል ሰሞኑን በቃ ሀበሻን አስወጡ ሀበሻን ጠራርጓቸው ምናምን ለምን በአንድ ጥጋበኛ የተነሳ ማለት ነው በአንድ ወንጀለኛ የተነሳ ስንት ምስኪን ኢትዮጵያዊ ነው አሁን ስንት አላማ ያለው ስንት ሰርቶ መለወጥ የሚፈልግ መጥቶ እዚህ ሀገር ሰርቶ ሊህነቱን ማራገፍ የሚፈልግ ስንት ሀሳብ ያለበት ወጣት አለ። በዚህ ሰዓት አሁን በዚህ ሰውዬ ሞት ምክንያት አሁን እንግዲህ ከላስ ገጠር በተለይ በተለይ ወንዶችን ወላሂ ላዚም ይዘው እኮ አይደለም የሚተዋቸው። በዚህ ልጅ እንግዲህ ዜጋቸው ተጎሏል። እያያዘ ወንዱ እያሰረ ላይ የኋሊት በእርግጫ ወገብ ወገቡን ይረጠዋል፣ በእርግጫ ማለት ነው ዝም ብሎ አይደለም ይዘው የሚተዋቸው። ለምን ሀበሻት ሲጀመር ጥጋበኛ ነው፣ ይመቱናል፣ ይወጉናል፣ ቢላ ይይዛሉ፣ መሳሪያ ይይዛሉ ስለሚባል እንደምታወት፣ ይህን ሰውዬም ባለመሳሪያ ነው ሳዑዲ አረቢያ ቁጭ ብሎ የሚገርመው። ወላሂ ላዚ እስኪ ቤተሰብ አሁን እንዲሁ ሳዑዲ አረቢያ ቁጭ ብሎ አረቦች እኮ መሳሪያ ይይዙም፣ ኢትዮጵያ ሊያገት ያለ ይመስል። ኢትዮጵያ ወይ አብዛኛው ሰው ይታጠቃል መሳሪያ። እዚህ ሀገር ግን አይታጠቅም። ኖርማል ሰው አይታጠቅም፣ ፖሊስ ካልሆነ በስተቀር ፖሊስ እራሱ እንደዚህ አይነት ግብዴ የሆነ መሳሪያ አይይዝም፣ ሽጉጥ ምናምን ካልሆነ በስተቀር ያንነውም ራሳቸውን ለመጠበቅ ነው እንጂ ይሄ እንደዚህ ግብዴ የሆነ መሳሪያ ይዞ ሱብሃንላህ። እና አሁን እንደዚህ አይነት ሰው አሳልፋቸው አትስጡ ይባላል እንዴ? ስንት ሰርቶ ማደረስ ሰርቶ መለወጥ የሚፈልግ ሰው አለው ወገን። እና የሳዑዲ ህግ ደግሞ ያው የገደለ ይገደላል። ህጉ ህግ ነው። እንደዚህ አይነት ህግ ሀገራችን ቢኖር ስንት ንፁሃን አይገደልም ነበር። ህፃናት ወጣት፣ ኢትዮጵያ ላይ እንደዚህ አይነት ህግ ቢኖር ደስ ሲል ነበር። ለምን ወጣቱ ያልቅም ነበረ፣ ህፃናቱ አይቅችም ነበረ። ብታስቡት ማለት ነው። ግን እንደዚህ አይነት ህግ ስለሌለ ወጣትን ይገላል፣ የሰው ነፍስ ያጠፋል፣ በነፃነት ፈርሳስ እያለ ይኖራል። እስር ቤትም ከታሰረ ደህና ሁኖ ይቀለባል፣ ጡንቻውን አሳብጦ ከእስር ቤት ይፈታል ማለት ነው። የሀገራችንን ህግ እንደዚህ ስለሆነ ምን ሆነ? ግድያ ተስፋፋ። ኖርማል ነው ግድያ የሰው ነፍስ፣ በዛም በዚህም አታዩም? በየሀገሩ ሕጻናት፣ ሴቶች እየተደፈሩ እየተገደሉ አታውም? ይሄ ሁሉ ምንድን ነው? ህጉ ስለላላ። እዚህ ሀገር ግን የሆነ ሰው ወንጀል ከሰራ ሲጀመር፣ አሁን አረቦች እስበሳቸው ተገዳደሉ የሚባል መረጃ ተሰማላቸው? አስሙም። ምክንያቱም የሀገሪቱን ህግ ስለሚያውቁ የሆነ